የግለሰብ ነው? የመንግስት የመንግስት እሰይ። እንኳን አጨነቃት እና አሁን ቀንሱልኝ አለች። ቢላዋ ይዤ ነው

እንዲማሽሽ ደረቆል ገብስና ሽምብራ ቢያልኳት፣ ምቾት ምቾት አደለ። ምቾት ምቾት ምግብ የሚወፍረው ስስ በላ ስትውጥ የኖረችው ውፍረት አስጨነቃት እና አሁን ቀንሱልኝ አለች። ቢላዋ ይዤ ነው ቤት ያላት አለ። አቤት አቤት፣ እሺ። አንደኛ ቤት ያላት አለ። ሁለተኛ መኪና ያላት አለ። ሁለተኛ መኪና ያላት አለ። ሶስተኛ ስራ ያላት ከዛ እርሶ ምን ይላሉ? ይገኛል፣ ግን እንደዚህ አይነት አላውቅም፣ አላውቅም። ይሄዳል በመጣበት እግሩ፣ ይሄዳል በመጣበት እግሩ፣ ይሄዳል። ለፈለፋትም ፋሺው ወጣ። በመጣበት እግሩ ይሄዳል፣ ተመልሶ በመጣበት ይሄዳል እንጂ አያገኝም። እውነት እኮ ነው። ወንዱ እንደዚህ ነው የምፈልገው፣ ሚስት ማግባት አለ መስሎታል፣ መስሎታል ሰርቶ አይበላም ወንዱ ይኸው ቤት ያላት ቤት ያላት ጉድ እኮ ነው ሁለተኛ መኪና ያላት ሁለተኛ መኪና ያላት ሦስተኛ ስራ ያላት ሦስተኛ ስራ ያላት ነው የማገባው አለ ወንዱ ወንዱ ይገኛሉ ወይ እንጃ ባልፈልጉልኝ ወንድ እፈልጋለሁ ባልፈልጉልኝ ለምትለው ሴቶቹስ ምንድን ነው የሚሉት ሴቶቹ እየመጡ እንደው የማይሰማ ጉድ የለም እኮ። እንደው ውፍረት አስጨነቀኝ፣ ውፍረት አስጨነቀኝ። ሰይቶቹ ምሉት አዎ ግን ወአየ ልቁረጣት አጥ ልመልብላት ይሉ እንጂ እ ውፍረት አስጨነቀኝ፣ ውፍረት አስጨነቀኝ፣ ቀንሱልኝ። አዎ እንደው ያሳዝናል። እንደው የሰው ልጅ እንደው እንደው ምን ይሻላል ግን። እንደው አንዷ መታ እሺ ዘካራስ ስንት ትሆን? የእኔ አግባ ያለችው አቤት፣ አልነገርኩህም ያለችው ያኔ ድሮ ድሮ አቤት፣ እሷ ሴትዮ ያለችው በሕይወት እሷ እናቷም ያኔ ጥሩ አድርጓል ጥሩ እንደ ስትል አናትሽን ትልሻለ ጀማነሽ አናትሽን እናቷም ደግሞ የጀማነሽ እናት ይገሉሻል አላልኳትም ብለዋል ብለዋል እርሶ ውፍረት የሚቀንስ መድሀኒት አለዎት አክቲ እንደው ገርሞኝ እኮ ነው ገርሞኝ እኮ ነው እንደው ግርም ነው የሚለኝ የሰው ነገር ጠይቃቸው ብቻ

እኔ ቆይ ሲመጣ እነግረዋለሁ። ይሄ ፍርጅ ላይ ያተራከመ ቴሌቪዥኑ ተበላሽ አያሳይም አደለ ያልኩህ? ይሄንን ያሉት እርሶ? ሌላ ነው ያልኩት እኔ። ሌላ አላሉም። ታዲያ ይሄ ፍርጅ ላይ እያተራከመ ሁሉ ጊዜ ሁሉ ጊዜ ሁሉ ጊዜ ፍርጅ ላይ እያተራከመ ቴሌቪዥኑ አላሳይ አደለ ያልኩህ? ይህንን ያሉኝ ይህንን ነው ሌላ ደግሞ ፊቴን አልታጠብም ብለዋል። ፊቴን አልታጠብም፣ ውሸቱ ነው። ሲያጋጭ ነው። ፊቴን አልታጠብም አላሉ፣ ሲያጋጭ ነው። እኔ ዋጠርቼ ሚካኤል በልሜ የሚያስቆጠቁጠኝ ገራሽን ታጠቢ፣ ሰውነችን ታጠቢ፣ ገራሽን ታጠቢ፣ ሰውነችን ታጠቢ፣ ልብስሽን ጠቢ፣ ልብስሽን ጠቢ እያለ በልሜ እያስቆጠቆጠ የሚያድር ሚካኤል ነው እኮ አይ እሱ ግን የሚለው ፊቴን አልታጠብም፣ ውሸቱ ነው። ሚካኤል በልሜ ሊገርፈኝ እያስቆጠቆጠኝ ነው የሚያድረው። ሚካኤል ገላሽን ታጠቢ፣ ሰውነትሽን ታጠቢ፣ ገላሽን ታጠቢ፣ ሰውነትሽን ታጠቢ፣ ልብስሽን ታጠቢ፣ ልብስሽን ታጠቢ እያለ ሚካኤል በልሜ። ስለዚህ እርሶ ፊቴን አልታጠብም አላሉም፣ ራሱ ነው አውቁ አውቁ የቸኩሎ ለመሄድ አውቆ ራሱ ነው አስመስሎ የተናገረው። እኔ ውሃ ጠልቼ ነው አልታጠብም፣ ለ ውሃ ጠልቼ ሚካኤል በእ እያቆ ደግሞ በሙቁ ውሃ ላጥባቸው ስላይ ቀዝቃዛ ይሁንልኝ እያሉ ነው። ከመች ጀምሮ ነው ደግሞ እርሶ ቀዝቃዛ? ቡዳ ሌባ እንዴ! ከመች ጀምሮ ነው እርሶ ቀዝቃዛ ውሃ? አውቆ ሲያጋጭ ነው አውቆ ሲያጣላ ነው ከመቼ ጀምሮ ነው? እኔ አላውቅም። እኔ በፊት እርሶ ሙቀዋል። እኔ በቀዝቃዛ ውሃ አልታጠብም። እኔ የማውቀው እሱን ነው። በቀዝቃዛ ውሃ አልታጠብም። እኔ የማውቀው እሱን ነው። እዛ ሊሄድ እየቸኮረ እዚህ ምክንያት እያደረገ ያጋጫል።

እንዴ አንተ ሞላው ሰውነቶች ተገነጣጠለ። እግርህ ሰማይ እስኪደርስ ድረስ ወዲያ ማዶና ማዶ እግርህን የምትገረጣጥለው እኔ አላቅም። ለሞሞች የፈለግክነው እንደ አንተ እንደዚህ ተገረጣጥ ሰው የሆነ ሰው እ ም እ አልቅም እኔ አልቅም። አንተ እንደዚህ የተገነጣጠ ትሞታለህ። እግርህ ሰማይ እስከሚደርስ አንድ እግርህን ማድወና ማድወ ጭንህን የምትገነጣጠለው እንዴት ነው እማማ ዝናሽ? እ? ደህና ነው። ራሱን የገደለ ያክል። አሁን ቅድም ጀምረህ እምትወቅረው እንዳትነካ። ዛሬ በጣም ደስ ብሎኛል። መሬቱን በጠረክበት እጅ ልብስ ይሄ እንዴ አትበል። አይ ጓንት አድርጌአለ፣ ጓንት አድርጌ ነበር። ጓንቱን አወለቁት፣ አወለቁት። ዛሬ በጣም ደስ ብሎኛል። ዛሬ ምንድን ነው እስማ፣ አሁን ልረዳው። ዛሬ ደስ ብሎኛል እማማ ዝናሽ፣ ምን ምን ምንድን ላደርግ ዛሬ በጣም ነው ደስ ያለኝ፣ በጣም በጣም የርሶ ጥሮታ፣ ከዚህ በፊት በተቀበልኩበት በርሶ ጥሮታ ቆጆ ምግብ በላውበት በዛ ነው ደስ ያለኝ። ተዚህ ተሸክመህ አጥር ውጭ መኪና ድረስ ከዚህ ተሸክመህ ልታቆርብ ስትወስድ በኮረንቲ ውሃ ሙቀህ ልታቆርብ ስትወስድ በኮረንቲ ውሃ ሙቀህ ገላዬን አጥበህ፣ የቁርባኑን ልብስ አልብሰህ፣ ከዚህ ታቅፈህ አውጥተህ፣ በመኪና ወጥተህ አቁርበህ፣ ተዛ ደግሞ ቆርበን ደግሞ ስንመጣ ታጥር ውጭ ሰመኪና ታቅፈህ እዚህ እንኳ በላ። ሌላ ደግሞ ደስ ያለ ነገር አለ። አጎቴ አጎቴ እሱ ትናንት ጨፍረው ደስ ብሏቸው ሄደዋል። ጨፍረው በአጎቴ በጣም ደስ አለኝ። አሁን ሰርግ ልንበላ ነው የአጎቴ ሰርግ ይሁን። እርሱም ተጠርተዋል ደስ ብሏቸው ጨፍረው ሄደዋል። አታ እንዴ ደስ አላቸው። እዚህ ጨፈሩ። ደሞ ፈረንጅ ይመስለዋል። ቆንጆ ነዋል። ልክ ፈረንጅ

እርቦኛል ራበኝ እርቦኛል ስትል ይሄን ሳኑ ስታተራክም ሳኑን አታተራክም አልኩ እና አውልት ቆይተ ነው እኮ ብዙ ቆይተ አውልት ስትል እርቦኛል ስጡኝ ብ እርቦኛል አልከኝ ለአጎትህ እሳቸው የሚያስፈቱበትን መቶ ብር ሰጠው። የሚካኤል ዳቆን ፎቶዬን እያነሳ ካሜራ የምትወስደው አንድ ቀን የሚካኤል ስታቆርበኝ አይቻላ ቀምትለው መቶ ብር ሰጠኝ። አሁን አስታወስኝ አሁን አስታወስኩኝ። አዎ ራበኝ ራሞትኩ ብዬ ነበራበት አልቀኝ አቦትን የሚያስፈቱበትን ሰጠሁ። ካሜራ ፎቶዬን እያነሳ ይዞ የሚሄደው አንተ የሚካኤል ዲያቆን ነኝ እያል የሚካኤል ዲያቆን ነኝ እያል አንድ ቀን ስታቆርበኝ አይቼ አላውቅም፣ ስለው መቶ ብር ያው ያደረገ እማማዝናሽ ሌላው ደስ ያለኝ ነገር ልንገሮት፣ አንድ ድርጅት አለ ትልቅ ድርጅት፣ እማማዝናሽ እኛ ጋር ስራ ይስሩ አለኝ እሳቸው አቅመ ደካማ ናቸው፣ ምን ይሰራሉ ብዬ ብለው። ቆይ አድምጡኝ፣ አይናቸው አያይም ሆስፒታል ተኝተው ሆስፒታል ተኝተው ለምርመራ አራት ጊዜ ደማቸው ተቀዳ። በሊፍቲ ደውዛ ቅዱስ ጳውሎስ ጳውሎስ ሆስፒታል ለምርመራ ነው። ለራሴ ነው። ለምን አዎ ብለው ብዬ ነገርኳቸው። አይ ችግር የለውም አሉ። አይ እና ሁለት አይኔ ሞራ ተገፏል። አይም አዎ እንደዛ ስላቸው ለእርሳቸው የሚሆን ስራን ያገኘነው። አይኔ አይታየኝም ምንድን ነው አልኳቸው። አይና ሰው ምንድን ነው ስላቸው ህልም መፍታት ነው አሉ። እኛ ጋር ይመጣሉ። ህልም ቢፈቱም ባይፈቱም ብር ተቀብለው ይሄዳሉ። ቢፈቱም ባይፈቱም ያለ ጊዜ ይፈታሉ፣ የሌለ ጊዜ ዝም ብለው ይሄዳሉ። እኛ ጋ ስራ ይቀጠሩ ተብሏል። ቆንጆ ነው። በየቀኑ በየቀኑ ገንዘብ ይዘው ይመጣሉ። እ ህልም በመፍታት በንግግር ብዛት ሰውነት የቆሰለ አልችልም፣ ንገራቸው ከዛ እንደዛ ብዬ አልኩኝ። ከዛ እዚህ ሰውዬ በዛ እልም የሚያስፈታ ሰውዬ እየበዛ ሰውዬ እየበዛ እዚህ እልም የሚያስፈታ ሰውዬ እየበዛ እልም በመፍታት እልም በመፍታት ነገር ሰውነት እንዳለ ቆሰረ፣ አሁን መናገር አልችልም። እልም መፍታት ትተዋል። በል እማማዝናሽዬ የአጥር በር እየተዘጋ ሰውዬ እየተመለሰ ነው ሰውነቱት የማይቆስለው ምን ሲሆን ነው? ስለሚገሩ ንግግር ሲበጣ፣ አይ እንትን የሚለው አራት የደም ተቀዳ። አይ ሰውነቱ የማይቆስለው ምን ሲሆን ነው ነው የሚሉት፣ አራት የደም የተቀዳ ነው የቆሰለው። እሱንም አውቃለው አለው እኮ እንዳይቆስል ከፈለጉ እና በንግግር ብዛት ደሞ ቆሰለ። አሃ አሃ አሃ አሃ ነው እሱን አስቀመጠው። ማን ነው እርሶ? ወይዘሮ ዘቢደር ነኝ። እንዴት ነው ወይዘሮ ዘቢደር? ኖሩ ኖሩ ነው ጋራ ደባል ነው ያለው። ታሪኝ አው፣ አንተው ይሄ የዘካራ ሳጎት በቃ የእናቱ ወንድም ናቸው። ለዘካራት የእናቱ ወንድም አው። እናቱ የዘካራት እናት ሞታል። ወሎ ናት። አባቱ ትግሪ ናቸው። አባቱ ትግሪ ናቸው። የዘካራት እናቱ ወሎነች ሞታል። ደህና አለው አለው። ከዚህ በፊት እኮ መጥቼ አውቃለሁ። እዚህ ተውኩት። የቤቱ ያውቁታል እነእርሷ። ብዙ ሰው ስለሚመጣ ስለማያውቁኝ ነው እንጂ መጥቼ አውቃለሁ። አያወቁኝም፣ የቤቱ ያውቁታል። መጥተው አውቃሉ። እንደ ሁለት ጊዜ መጥቻለሁ ከዚህ በፊት አብኝ እኮ ትናንትና በስልኩ ላይ ሁለት ግድ ቤቱን አውቀዋለሁ፣ ቤቱን አውቀዋለሁ፣ ሁለት ጊዜ መጥቻለሁ አሉ በስልኩ ትናንት ማታ በስልኩ ላይ አናመለስ እንደው የዘካራስ አጎት ይገርሞታል። እሺ ልቤ ከጅሎት አንዴ ጎመን ሳመጣ እ አንድ ጎመን እየሰራው ሳመጣለት አዎ፣ እና ነገረ ይዘካራ እሳቸውም ነገሩ ማታ እዚህ ቁጭ ብለው ልክ ፈረንጅ መስለዋል፣ አንቦባቸዋል ከእርሶ ጋር ጀባል ተቀመጡ። ልክ ማታ እዚህ መጣው ልክ በመብራት ልክ ፈረንጅ ቅላታቸው ፈረንጅ። ደሞ ይሄን ወፍሮ የዘካረዘጎት ነው፣ እሶ እያበላሏቸው እኮ። አንድ ከንፈር አንድ አካል ሁኑ፣ እሺ፣ እኔ አስተቃቅፋለሁ። ትናንትና ተናንተና ጨርሼ ተነቱና የቤቱ አልበቃ አልበቃስ ጨፈሩ፣ እስኪበቃቸው ጨፈሩ። ደስታላቸው ደስ አንድ ከንፈር አንድ አካል ሁኑ ተቃቀፉ አልኳቸው። ጨፈሩ ደስ ብሏቸው የቤቱ አልበቃ ብሏቸው ጨፈሩ አንድ ከንፈር ከንፈራ አንድ አካል ሆኖ ተቃቀፉ አልኳቸው እኔ ደግሞ ምን አግኝቶ ነው ይሄ ሰውዬ ዛሬ እንደዚህ ደስ ያለው ምን አግኝቶ ነው ብዬ ስጠይቀው እሷ ጋ በቤት ኪራይ ደባል አይደለም የገቡት አሁን ዘከራ ሲነግረኝ እየሰራሩ ያበሏቸዋል አጎቴ እየሰራሉ ወይዘሮ ዘቢ ደር እየሰራሩ ያበሏቸዋል። አጎቴ ከወይዘሮ ዘቢደር ጋር በምንድነው የተገናኙት ብለው ደባል ቤት ኪራይ ደባል ገብቶ ነው አጎቴ አለ። አሁን አንድ ከንፈር አንድ አካል ሁኑ ተቃቀፉ አልኳቸው። ተናታ የቤቱ ቤቷ አልበቃ ብሎ ጨፈሩ ጨፈሩ። አሁን እንደው ይሄ ሰውዬ በጣም እሚያሳዝኖታል ሁለት ልጆች ነበሩ። ናድሪት ናድሪት ዘመድ ጋ ሰጥጠው አሉ። አሁን ብቻቸውን ነው። አንድ ከንፈር ሁኑ፣ አንድ ከንፈር አንድ አካል ሁኑ ተወይዘሮ ጀርጋር አንድ አንድ ከንፈር አንድ አካል ሁኑ፣ ተቃቀፉ። ለልጆቹ ነበር ሳስብ የኖርኩት እኔ ልጆቹን፣ ናድሪት ሰው ጋ ወድቆ አሁን አሁን ዝናብ ቀጥ ቅጡ ደግድቦኝ ዝናብ ቀጥ ቅጡ ደግድቦኝ ስገባ ብድ ልብስ አንጥቶ አለበሱኝ አሉ። አሁን ዝናብ እየመጣኝ ገብቼ ታይም ዝናብ ቀጥቅጦች ዝናብ ቀጥቅጦች ስገባ ብድርስ አንጥተው አለበሱኝ አሉ ልቤ ሸፈተ ልቤ ሸፈተለት ልቤ ሸፈተለው እኔ ለልጆቹ ነበር ሳስብ ወርቁት ናዝሬት ለዘመድ ሰጥተዋል አሁን ሁለታችሁ ነው በቃ አሁን እርስዎ እርስዎ ይኸው አሁን አግብተውናል በጣም ደስ ብሎ ለሰሞኑን ፆም ሲፈታ ሰርግ እንጠራችኋለን እሺ ይመጣሉ። ሰፈሩ የት ነው? ሩቅ ነው? አረ ቅርብ ነው፣ ቅርብ ነው። ማይበላ ሰፈሩ ጨው በረንዳ፣ ጨው በረንዳ እዚህ እዚህ ነው፣ ቅርቅርብ ነው። በዓል ከዚህ በፊት የማይሆን የማይሆን ሰው ላይ ወድቆ እንዴት እንዳሳዘነ ያቺ ሴትዮ እንታቱ ብሏል። እዚህ ቤት እኔ አልባድም አታቱብኝ ስቷል አልወድም አታልፉብኝ። እኔ ለገብርኤል እየሰጠሁ ነው የኖርኩት። ለገብርኤል ልወድሁ አታልፉብኝ፣ አታልፉብኝ። ትናንትም እታችኋ- እሷን ሌላ ግቢ እንደፈረሜላ የሚያጣፍጡ አሰውዬ ትናንትና አታልሶ አ- ያጠፉትናል ሌላ ጊዜ እንደ ከረሜላ የሚያጣፍጧትን የሚወዷትን አሁ ጠሏት ማለት ነው። ጠሏት። አመል አኮ ነው። አመል የሀገረ ሰው ምን ይላል? አመል ያወጣል ከመሀል ይላል። አዎ የእኛም ሀገር ሰው አመል ያወጣል ከመሀል። ያን ጊዜ እኔ አላውቃትም፣ አላውቃትም ታውፊት ዘከራት ቤቱ ወሰደ። ተጨዋወቱ፣ ልጁ ነኝ፣ ተጨዋወቱ ብሎ

አሁን እኔ አላውቃትም፣ እኔ አላውቃትም። ዝም ብሎ አዳምጡ። ዘከረስ ቤት ወሰደኝ። እናቴ ነው። ተጫወቱ። እዛ እዚህ ብቻውን እያሉ የግቢው ሰው ይሄ ቤት ሙሉ ነው። ስራ ይሄዳሉ፣ ስራ ይውላሉ። እዚህ ቤት ቤት ሙሉ ቤቱ ሙሉ ሰው ነው። ኃይለ ሥላሴ ጀምሬ አብሬ የኖርኳቸው ነው። የተወለዱትም ዲግሪ ተመርቀው ስራ ይዘዋል። ስራ ነው የሚውሉት። እዚህ ቤት ያሉት ይሰማሉ። እዚህ ቤት ያሉት ኃይለ ሥላሴ ጀምሬ አብረን የኖርን አቶ ግርማ ሰባት ሰባት ወለደችው። እዚህ ቤት አምስቱ ት እሱን ተውና አዳምጡ። ተረጋጉና የምናገረው አሁን እዚህ ቤት ግርማ በሰርግ ነው ያገቧት እሱን

እሑድ ቀን ስበሉና አዳምጡኝ አሁን ግርማ በበችል በሰርግ ነው ያገቧት በልጃገረድነቷ ግርማ ግርማ በሰርግ አገቧት እዚህ ቤት ሰባት ወለደች አምስት ወንዶች አሁን አምስቱም ድግሪ ተመርቀው ስራ ይዟል አምስት ወንዶች ሴቶቹ ሁለት ናቸው ሰባት እዚህ ተወልደው ተኔ ጋራ ነው ያደጉት ጠሎቼ እንደ ሰማይ የተገነባ ነው። የኔ የእርሶ ጸሎትማ የተለየ ነው የተለየ ነው የተለየ ነው። የእርሶ ገዳምነት ገዳምነት፣ እጀር በልሜ ይነግረኛል፣ ሚካኤል በልሜ ይነግረኛል፣ ማርያም በልሜ እየነገረች ኔ ኖርኩት ገና ተወጣትነት የጀምሮ ማርያም በልሜ እየነገረች ዮሐንስ ግቢ ያለችው ማርያም በልሜ እየነገረች ይኖርኩት እዚህ እየርኩ የምቆርብበት ሚካኤል ጎረቤት ያለው ሚካኤል የየርኩ ቁርባን ምቆርብበት ጎረቤት ያለው ሚካኤል ባህል መታትሮ ነው የሚናገረው። ባህል መታትሮ የመንግስትንም ጉዳይ፣ የመንግስትንም ጉዳይ፣ የግለሰብንም ጉዳይ፣ የግለሰብንም ጉዳይ ባህል መታትሮ ነው የሚነግረው። ይሄ ሚካኤል እዚህ ዘካራስ እየወሰደ ያቆርበኛል ዘካራት ገላየን በኮረንቲ አሙቆ ዘካራት ዘካራት ዘካራስ በኮረንቲ ውሃ አሙቆ ገላየን አጥቦ የቁርባኑን ልብስ ተቁም ሳጥን አውጥቶ አርብሶ፣ የጉልበቴና ጉልበቴ አይቆምም፣ እግሬ ተራምዶ ደጅ አልወጣም። እሑድ እየተዟዟሽ ቦተሊካ እንዳትናገሪ ነው የመንግስት። ያሁኑ መንግስት ወሬ አይወድም። ስራ ስሩ ነው የሚለው የምርት ስራ። ይሄ የአሁኑ መንግስት ወሬ አይወድም ስራ ስሩ ነው የሚለው የምርት ስራ። አሁን ሚካኤል እየተዟዟት ቦተሊካ እንዳትናገሪ ነው። ጉልበትና ጉልበትን ያርቱት እኔ ነኝ አለ ሚካኤል። ደህና ሁኑ፣ የመንግስት ስራ ሰዓት ደረሰ። እሺ ቻው ቻው። ሰላም ቻው። ደህና ዋሉ። ሰላም ደህና ዋሉ። ወይዘሮ ዘቢደር ደህና ዋሉ። ሰላም ቀቢሱ እንዳያወላክቡ ሰብስቡ። ሰላም ሁኑ። ወይዘሮ ዘቢደል ይህንን ሳታጠፉ ሄዱ። እሱ ያጠፈዋል፣ እሱ ያጠፈዋል። ይህንን ምን አሉ እማማ ዝናሽ? የስራ መግቢያ ሳደረሰብኝ ብለው ሄዱ። ደስ ብሏቸዋል እሳቸው